ከሰማሽ ቀጆሮች ከሰማሽ ቆጆሮች ማዳመጥ ይችላል፣ ካልፈለሽም መውጣት ይችላል። ይገባሽ እና ስለዚህ ማለት ነው እኛ የሚሰማስበት ልጆቹ እንደዚህ እንደዚህ አትባይ። ይገባሽ አንቺ ጻናት። አሁን ብሩኬ ከወደሽ የራስሽ ጉዳይ ነው። ብሩኬ ነው የምንፈልገው አይደለ? ከዛ ሃይምን ደግሞ ከጠላን ከናንተ ጋር አልሆንም ብለሃል፣ ችግር የለም። የእሷ አማሩት ነው። ማንንም ደግሞ ይሄ ትክክል አይደለም ወደ እኛ ነው ምናምን ማለት እኛ አንችልም። እሷ ያያዘች ይዛ መውጣት ይችላል። እሱ ላይ ደግሞ ብዙ ነገር ባናወራ ይሻላል። የራሳችን እንጫውታ እንጫውት እኮ ምንድን ነው እዚህ ጋር ማሽቃበጥ አይደለም። እርስ በርሳችን በንጣላ ነው የሚሻለው። ችግር የለም አንቺ ግኛ ጊዜ ደግሞ አዎ፣ እኔ ሀይሚን ከሚሰደብ ሰው ጋር አልሆንም። ምክንያቱም ሀይሚን ስትሰደብ ቡርኬ ይሰደባል። ሀይሚን ስትዘቀዘቅ እሱ ይዘቀዘቅ አልፈልግም እኔ

አሉ ብሩኬ ስነካ ማይወዱ ሀይሜ ስትነካ ማይወዱ ልጆች ስላለ እኛ ደግሞ አንድ በአንድ ብለን እየወጣን። ልጆች ናቸው እኮ እነሱ ደግሞ እኛ ቤት ያለመግባት ነው። ያሀይሜ ኦዴንሶች ጋር ነው

ምን አይነት ውሃናት ይሄ ማጣላት ምናምን። እኔ ግን ስልኩ እስከ ምስተካከል ድረስ ነው እኔ የጠበኩት። ኮይ ስልኩ ስራ መጀመሪያ ማንንም ጋር ማውራት እኔ አልፈልግም። ከዚህ በኋላ ጭንቀት እንዴ? ለምንድን ነው ምንትን? ስልክ ምን ሆነሽ አልቻልኩም። እስከሚገባ ድረስ ለምን? በምን መንገድ ነው የጥፋት ነው ያጠፋውት ብዬ እንትና አደርገ ሆኖ፣ ደግሞ አንቺን ፎቶ ወስቶ የሰገሰጉት ያንቺን ተሰቅላሽ የለ እኔ ብቻ ነው።

በቃ የምትከራክረው ለቡርኬ ብቻ ነው። በቃ ይዘን ማለት ነው ኮራ

አሁን የከፈትሽውን ማለት ነው። አሁን የከፈትሽው ላይፍን ማለት ነው። ማለት ቲክቶክ እሱ እንዴት አንድ ሺ ይገባል? አሁን አንድ ሺ ምናምን ሁለት መቶ እንደዚህ ከገባ እኮ ቶሎ ይፈታል። እኔ እንጃ ሰላሳ እንደዚህ ገብቻል አይደለ? ከገባሽ ላይፍ መክፈት ይችላል። እሺ ይፈታል። ይቻለኛል። ላይፍ ምናምን አልጨነቅም። ግን ለነገሩ የድሮ ሰራውት በተለይም እኔ የሚናደደር እስካንድ ድረስ አንዱ ሪፖርት የተደረገው ይሄ አስር ሺህ ምናምን ያለው አስር ሺህ አንድ ምናምን ያለው እሱ ከታሰራ በኋላ ስልኩ ራሱ በትክክል አይሰራም ማለኝ። ቆይ አንቺ እንትን እንትን እኔ እኔ እግዚአብሔርን እኔ ሶስተኛ ስልክ መገዛት አለብኝ በግድ ማለት ነው እግዚአብሔርን

ተቃጥሎ አይደለም እኮ እንዳሉ አቃሉ ብሎክ ነው የተደረገው፣ እንዳይፈተ ከዛ ብሎክ ነው የተደረገው። ያንቺ ያደረገው ሰው ደግሞ አውቄያለሁ። ሁለት ሰው ነው ያስደረጉት። ያንቺ ይደውላል፣ በኮምፒውተር ቤት ላይ ይደውላል። ከዛ በኋላ ተደውሎ በኋላ ማሆን ኮድ ይሰጣሉ። ይህንን ይህንን ከጻፍ ይፈታል ይላሉ። ከዛ እሱን ስትሞይ ጊዜ አይከፈትም ምን የተምገባለው ችግር የለም እንዴ? እሱ ይሄ ራሱ ቢዘጋብኝ ሌላ ገባለሁ። ምን ይባለ መደሰት ነው እንጂ ምንድን ነው? እግዚአብሔር ነው የሚልሽ። አራትን ትክቶክ ቢዘጋ ሶስተኛ ስልክ ገዛ ልሙት ያው አራተኛ ነው

ያለ ድሮ ማለት ነው። እንትን እኮ ነው ድሮ የአይሚና የቡርኬ ደጋፊዎች ማለት ነው እንደዚህ አልተሰባሰቡምና፣ ሁለት ነበሩ። በሁለት በሶስት ሰው ነው የተጀመሩ ታቢብቴ ከዛም በኋላ ምን አደረጉ መሰረ በፊት እኮ የአብርሃምና የሩታ ነበረ። የሩታዎቹም እቺ ሩታ ምትባላለች እዚ ዱባይ ላ እሱና እነት ሄጂ ታጎ የሚባል ልጆች ናቸው። ጋስቲ መስራት ጀምሩ ማለት ነው አንድ ብሎ ማለት ነው እዚ ሚዲያ ላ ከዛ ከዛም በኋላ እነሱ ቤት ይገባሉ እና ከዛ ይገባሉ። እኔ እኮ ከድሮ ምኮሮ ሴታ ከዛ ይገባሉ እና አብርሽዬ ወየሁ በጀርባዊ ታኝተዋል ስል ማናት ይቼ መጠችል በል የእነሱ ቤት ገብቼ ማለት ነው ወይ ከዛ አብርሺ በጀርባ ተኝቶ ያለ ወይ ምናምን። ሰዎች ነው ማነ ጋቢ በፊት ማለት ነው እንደዚህ እኮ እንደዚህ አሁን በየቦታ አይደለም የሚና የብሩኬ ፎቶ የዛሬ ሁለት ዓመት ቲጂ እነሱ የመጀመሪያ አይነት ጥንታዊዎች ናቸው፣ ገባሽ ማለት ነው። ከእነሱ ጎን አይቶ ወደ ሀይሚ ደጋፊዎችም እና ቡርኬና ሀይሚ ደጋፊዎችም እንደዚህ ጋስ መስራት የመሰባሰብ ጀመሩ። ከሩር ተደጋፊ በኋላ ነው ገባሽ። እኔ በፊት በጣም ጥንታዊ ነኝ እኮ የዛሬ አይደለም። እና ከዛም በኋላ እንዴት ነው ደረጉ፣ ከዛ ያን ሰዓት ለሶስት ሰው ነው ጋስ መስራት የጀመሩት ገባሽ። ከዛ ለሶስት ሆኖ ገስ መስራት ጀመሩት። ልክ አሁን እንድልናው እንድምናውራ ማለት ነው። ከዛ ለሶስት እሩታና ቴጂና ታጉ ማለት ነው። ከዛ መስራት ጀመሩት። ከዛም በኋላ እኔ ቤታቸው ይገባሉ እና ከዛም በኋላ ወይ አብረሽ ባሌ ኮኖ በጀርባ ተኝቷል አብረሽ ጠጋባይ ምናምን ይላሉ። ማናት ይች የመጣች አብረሽ?

እኔ ከድሮ ሙኮ ነው። ከዛ በኋላ የሀይቢና የሩህ የሀይቢና የቡርኬ ደግሞ መሰባሰብ ጀመሩ። የእነሱ ፎቶ ካላስቀማች አያስከቡሽም። ከዛ ጀመሩ ስ ልክ ሲጀምር የእነሱ ቤት